ሰላም። ዛሬ በዓለም ታሪክ ውስጥ እጅግ አስፈሪና ጨቋኝ አገዛዝ ወደሚገኝበት ሀገር ጉዞ እናደርጋለን። ይቺ ሀገር ሰሜን ኮሪያ ነች። በኪም ጆንግ ኡን የምትመራው ሰሜን ኮሪያ መንግስቷ የህዝቡን ህይወት እንዳሻንጉሊት ይቆጣጠራል። ምን ልብስ እንደሚለብሱ፣ ምን ጸጉር እንደሚቆረጡ፣ ምን ፊልም እንደሚመለከቱ፣ እንዴት እንደሚኖሩ ሁሉም በመንግስት ቁጥጥር ስር ነው። በስልኩ ላይ ምን እንደሚመለከቱ ለመውቅ መንግስት በዘፈቀድ የስክሪንሾት ያነሳል። አንድ ሰው ወንጀል ፈጽሞ ከሆነ ልጆቹም ሆኑ የልጅ ልጆቹ እስከ ሶስተኛው ትውልድ ድረስ ይቀጣል። ይህ ሁሉ እንዴት እንደሚሆንና የሰሜን ኮሪያ ህዝብ የዕለት ተዕለት ህይወቱ ምን እንደሚመስል በዚህ ቪዲዮ እንመለከታለን። አብረውን ይቆዩ። ይህን ታሪክ ለመረዳት ከሰሜን ኮሪያ ሽብር ተርፈው የወጡትን እንደ ሺንግ ዶንግ ሂዩክ ያሉ ሰዎችን ታሪክ መመልከት ግድ ይለናል። የሺን ዶንግ ሂዩክ ታሪክ ስንመለከት በ1981 አንዲት ነፍሰ ጡር ሴት በሰሜን ኮሪያ ታዋቂ በሆነው የፖለቲካ እስር ቤት ካምፕ ቁጥር 14 ታስራ ነበር። ይቺ ሴት በእስር ቤት ውስጥ ልጅ ወለደች እና ስሙንም ሺን ዶንግ ሂዩክ ብላ ያጠራችው። ሺን ህይወቱን በሙሉ በእስር ቤት ውስጥ አሳለፈ። ምክንያቱም የሰሜን ኮሪያ መንግሥት የጥፋት በግንኙነት ህግ የሚባል አሰቃቂ ህግ ይጠቀማልና በዚህ ህግ መሰረት አንድ ሰው ፖለቲካዊ ወንጀል ፈጽሞ ከሆነ መላ ቤተሰቡ እስከ ሶስተኛው ትውልድ ድረስ ይቀጣል። ሺን የተወለደውም በዚህ ምክንያት ነው፤ መንግስት ደሙ ንጹ አይደለም ብሎ ስለቆጠረው። ሺን በእስር ቤት ውስጥ በአስከፊ ሁኔታ ያደገ ሲሆን በቀን ትንሽ የበቆሎ ገንፎ ብቻ እንዲመገብም ይደረግ ነበር። ይህ ምግብ በጣም አነስተኛ ስለነበር ረሃቡን ለማስታገስ እና በሕይወት ለመቆየትም ሳር፣ አይጦችና እባቦች መብላት ነበረበት። በዚህ ካምፕ ውስጥ ወደ 20 ሺ እስረኞች አሉ። በእስር ቤት ውስጥ የተደነገጉ ደንቦችም ቀላል አልነበሩም። ከእነዚህም ከእስር ቤት ለማምለጥ የሚሞከር በግድያ የሚያስቀጣ ሲሆን ከዚህም ሌላ የሆነ ሰው ከእስር ቤት ለማምለጥ የሚሞክር ከሆነ ሲያቅድ ሰምተ ለጠባቂዎቹ ካላሳወቅ እንዲሁ ትገደላለ። ሺን 13 ዓመት ሲሆነው እናትና ወንድሙ ከዚያ አሰቃቂ እስር ቤት ለማምለጥ ሲያቅዱ ሰማቸው። ረሃቡን ለማስታገስ እና ተጨማሪ ምግብ ለማግኘት ተስፋ በማድረግ ለጠባቂዎቹ ሺን ነገራቸው። ከሰባት ወራት በኋላም እስረኞቹ በሜዳ ላይ እንዲሰበሰቡ ተደረገ። በዚያ ቅጽበትም እናቱ በአንገቷ ላይ ገመድ ተደርጎ ተሰቅላ ተገደለች። ወንድሙም እንዲሁ በጥይት ከዚህ ዓለም ተሰናበተ። ሺን ይህ ሁሉ በዓይኖቹ እንዲመለከት ተገደደ። ከዚያም በከፋ መጠን የ13 ዓመት ታዳጊ የነበረው ህፃን ባለማወቅ ባለአደጋ አስተሳሰቡ ምክንያት እናትና ወንድሙን የአጣቢውንም የእስር ቤቱ ጠባቂዎች ሲያዝኑለት፣ እሱን ለስድስት ወራት በአሰቃቂ ሁኔታ እንዲሰቃይ አድርገውታል። በ2005፣ 23 ዓመት ሲሆነው ሺን ከእስር ቤት ለማምለጥ ሞከረ። በአጋጣሚም እድለኛ ሆነ። ጠባቂዎችንም በማምለጥ ወደ ቻይና ከዛም ወደ ደቡብ ኮሪያ መድረስ ቻለ። በዚህም ምክንያት ታሪኩ ዓለም አቀፍ ትኩረት አገኘ። በኋላ ሺን የሰብአዊ መብት ተሟጋሽ በመሆን ድምፁ የተባበሩት መንግስታት ድርጅት ድረስ የሚሰማ ታጋይ ሆኗል። በሱ ህይወት የሚያተኩር ስኬፕ ፍሮም ካምፕ 14 የተሰኘ መጽሐፍ ተጽፎ የታተመ ሲሆን ሺን ስለ እስር ቤቱ እንዲህ ብሏል በመጽሐፍ ቅዱስ ውስጥ ስለ ገነትና ስለ ገሃነም አነባለሁ። ገሃነም ውስጥ ነፍሳት በእሳት መካከል ይኖራሉ። ያ እስር ቤትም በትክክል ገሃነም ነበር ሲል የእስር ቤቱን ስቃይ እንዲህ ሲል ገልጾታል። ይህ ታሪክ መሠረት በማድረግ በሰሜን ኮሪያ ያለው የዕለት ተዕለት ህይወት ምን ይመስላል ተራ ሰዎች እንዴት ይኖራሉ የሚለውን እንመልከት የሰሜን ኮሪያ አጠቃላይ ሁኔታ የሰሜን ኮሪያ ሰሜን ኮሪያ ወይም በይፋ በሚጠሩበት የኮሪያ ህዝቦች ዲሞክራሲያዊ ሪፐብሊክ ወይም ዲፒአርኬ ከ5 ሚሊዮን በላይ ህዝብ ያላት ሀገር ነች በደቡብ ደቡብ ኮሪያ በምዕራብ ቻይና በምስራቅ የጃፓን ባህር የተከበበች ነች በሌሊት የሳተላይት ምስሎች ላይ ስንት ትመለከቱ ቻይና እና ደቡብ ኮሪያ በብርሃን ሲያበሩ፣ ነገር ግን ሰሜን ኮሪያ በጨለማ ውስጥ ትገኛለች። ይህም የሚያሳየው የኤሌክትሪክ እጥረትና የህዝቡን አስቸጋሪ ህይወት ነው። ሰሜን ኮሪያ ዲሞክራሲያዊ ተብላ ብትጠራም በእውነቱ ከዲሞክራሲ ጋር ምንም ግንኙነት የላትም። ይህቺ ሀገር በኪም ቤተሰብ አምባገነናዊ አገዛዝ ስር ትገኛለች። ከ1950 ጀምሮ ኪም ኤልሱንግ፣ ኪም ጆንግ ኢል አገሪቱን በጥብቅ ቁጥጥር ስር በማድረግ ሀገር ያስተዳደሩ ሲሆን ተተኪያቸው አሁን ሰሜን ኮሪያ የሚመራው ኪም ጆንግ ኡን አገሪቷን መለስተኛ እስር ቤት አድርጓት የአባቶቹን አርአያ አጠናክረዋል። ይህ አገዛዝ የኮሚኒስት ርዕዮተ ዓለምን ተከትሎ የተመሠረተ ቢሆንም በእውነት ግን የኪም ቤተሰብን ስልጣን ለመጠበቅ ያተኮረ ስርዓት ከሆነ ቆይቷል። ምክንያቱም የኪም ቤተሰብ ስለሚያስተዳድረው የሰሜን ኮሪያ ህዝብ ስለማያዝን፣ ይህ ጭካኔውንም በ1995-1998 በነበረው የሰሜን ኮሪያ ረሃብ ዓመታት አሳይቷል። በ1995-1998 መካከል ሰሜን ኮሪያ በአስከፊ ረሃብ ተመታች። በዚህ ጊዜ ከ500 ሺህ እስከ 2 ሚሊዮን ሰዎች በረሃብ መሞታቸው ይገመታል። ይህ ረሃብ በሰው ሰራሽ ምክንያት የተከሰተ ነበር። በተለይም የሶቪየት ኅብረት መፍረስና የመንግሥት መጥፎ አስተዳደር ምክንያት ከ1950 እስከ 1980 ድረስም ሰሜን ኮሪያ ከደቡብ ኮሪያ ከህንድና ከቻይና የበለጠ የተሻለ ኢኮኖሚ ነበራት። ነገር ግን የሶቪየት ኅብረት መፍረስ ተከትሎ ከ1990ዎቹ ጀምሮ ኢኮኖሚዋን አፈራረሰው። የኤሌክትሪክ ኃይል ጣቢያዎች ተዘጉ፣ ምግብ እጥረት ተፈጠረ። እናም ህዝቡ በረሃብ መሞት ጀመረ። የአሜሪካና የሌሎች ሀገሮች እርዳታ ለመቀበል ሰሜን ኮሪያ የኒኩሌር መሳሪያ ፕሮግራሟን መዝጋት ነበረባት። ነገር ግን መንግስቷ ይህን ፈቃደኛ አልሆነም። ይህም ዓለም አቀፍ መገለልን አስከተለ። በ1995ም ከባድ ጎርፍ ሁኔታውን የበለጠ አባባሰው ሰው በዚህ ጊዜ መንግስት የራሱን ህዝብ ለመርዳት ከመታገል ይልቅ ችግሮቹን መደበቅ ላይ አተኮረ። በዋና ከተማ ፒዮንግያንግ ሁሉም ተቋማት ለውጭ ዓለም እንደ ሞዴል ለመታየት ተደራጁ። ነገር ግን ከከተማ ውጭ ያሉ አካባቢዎች በረሃብና በድህነት ተጨንቀው ነበር። በዚህ ሂደት ውስጥም የኮሪያ መሪዎች ከህዝቡ ይልቅ ገጽታቸውን ለመደበቅ የሄዱበት ሂደት የመሪዎችን ጭካኔ አምባገንነት አሳይቶ ያሳለፈበት ወቅት ሆነ። የኪም ቤተሰብ አምባገነና አገዛዝ። ሰሜን ኮሪያ በሁለተኛው ዓለም ጦርነት ማብቂያ ላይ ተመሠረተች። ጃፓን ከተሸነፈች በኋላ የኮሪያ ባህረ ገብ መሬት በአሜሪካና በሶቪየት ኅብረት መካከል ተከፋፈለ። ሰሜን ኮሪያ በሶቪየት ተጽዕኖ ስር፣ ደቡብ ኮሪያ ደግሞ በአሜሪካ ተጽዕኖ ስር ወደቀች። በዚህ ጊዜ ከጃፓን ጋር የተዋጋው ጦረኛ መሪ ኪም ኡልሱንግ የሰሜን ኮሪያ የመጀመሪያው መሪ ሆነ። ከዛን ጊዜ ጀምሮ የኪም ቤተሰብን ስልጣን በማንም አልተፈተነም። የኪም ቤተሰብ አገዛዝ ህዝቡን በጥብቅ ቁጥጥር ስር አስቀምጧል። መንግሥት የሰዎችን ሕይወት ሁሉንም ገጽቶች ይቆጣጠራል። የት እንደሚኖሩ፣ ምን ሥራ እንደሚሰሩ፣ ምን እንደሚማሩ ምን ልብስ እንደሚለብሱ እንዴት ጸጉር እንደሚቆረጡ እና ምን ፊልም እንደሚመለከቱ ለምሳሌ በሰሜን ኮሪያ ለወንዶች እና ለሴቶች 15 ብቻ የተፈቀዱ የጸጉር ቁርጦች አሉ ከነዚህ ውጪ መምረጥ አይቻልም የኪም ጆንግ ኡን የጸጉር ቁርጥና ወይም መነጽር መጠቀም በፍጹም የተከለከለ ነው ልብሶችም በተመሳሳይ መልኩ ቁጥጥር ይደረግባቸዋል የምዕራቡን ባል ተጽዕኖ እንደ ጂንስ ቀይ ሊፕስቲክ ወይም አጭር ቀሚሶችን መጠቀም የተከለከለ ነው ይህን ለመቆጣጠር መንግስት የፋሽን ፖሊስ የሚባል ቡድን አቋቁሟል ይህ ፖሊስ በሚስጥር ህዝቡን ይቆጣጠራል እና ደንቡን የጣሰ ሰው ልብሱ ሊቀደድ ቅጣት ሊከፍል ወይም ሊታሰር ይችላል መንግስት ይህን የሚያደርገው የምዕራባውያን ባህል ወደ አገር እንዳይገባ ለመከላከል ነው ምክንያቱም ይህ የህዝቡን ታማኝነት ሊያዳክም ይችላል ብለው ስለሚያምን ነው የዕለት ተዕለት ሕይወት በሰሜን ኮሪያ ስንመለከት በሰሜን ኮሪያ ያለው የዕለት ተዕለት ህይወት ለእኛ መገመት እንኳን ከባድ ነው። ህዝቡ በጨለማ ውስጥ ይኖራል በተለይ በሌሊት፣ ምክንያቱም የኤሌክትሪክ ኃይል እጥረት በአገሪቷ ላይ ስላለ። ብዙ ሰዎች ምሽት አንድ ሰዓት ላይ ይተኛሉ ምክንያቱም ብርሃን የላቸውምና። ትምህርት ቤቶችም በነፃ ቢሆንም ተማሪዎችን የሚያስተምሩት ተማሪዎቹ በቂ ትምህርት አይማሩም። መምህራን ጉቦ ከተቀበሉ ብቻ ተማሪዎችን ይንከባከባሉ። ሀብታሞችም የግል አስተማሪዎችን በመቅጠር ተማሪዎችን ብቁ ለማድረግ ይሞክራሉ። በዚህ ምክንያትም ደሃ የሆነ ማህበረሰብ እየተጎዳ ይገኛል። ከትምህርት በኋላ ወንዶች እስከ 10 ዓመታት የሚቆይ የግዴታ ወታደራዊ አገልግሎት መፈጸም አለባቸው። በፖለቲካ ስርዓት ምንም እንኳን በየአምስት ዓመቱ በሰሜን ኮሪያ ምርጫ ቢካሄድም መራጩ አማራጭ የለውም። ከገዢው የሠራተኛ ፓርቲ ውጪ ሌላው መምረጥ አይችልም። ተቃዋሚውን የሚመርጡን እንደ ከዳተኛ ይቆጠራሉ፣ በሚስትር ፖሊሶችም ወዲያው ይቀጣሉ። በዚህ ምክንያት ኪም ጆንጉን የምርጫ ውጤቱን ሲያሸንፍ 99.9% በላይ በሆነ ድምጽ ነው። የኢንተርኔት አገልግሎት በጣም ውስን ሲሆን ለመጠቀም የመንግስት ፍቃድ ያስፈልጋል። በየአምስት ደቂቃውም የኮምፒውተር ማያ ገጹ ይጠፋል። ይህንንም ለመቀጠል የቤተ መጻሕፍት ባለሙያ የጣት አሻራ ያስፈልጋል። ለተራ ሰዎች መንግስት ቁጥጥር የሚደረግበት የውስጥ ኢንተርኔት ወይም ኢንትራኔት ብቻ ነው ያለው። ይህ ኢንትራኔትም በጣም ውድ ስለሆነ ብዙዎች መጠቀም አይችሉም። ስልኮችም በተመሳሳይ መልኩ ቁጥጥር ይደረግባቸዋል። በዘፈቀደ ስክሪንሾት ይወሰዳሉ፣ እናም ይህም ለመንግስት ይላካል። የውጭ ጥሮችም መደረግ አይችሉም። በስልክ ላይ የሚጫኑ የተለያዩ አፕሊኬሽኖችም ወይም የመተግበሪያ መደብሮችም በሀገሪቷ ላይ እንዳይሰሩ ታግደዋል። በመዝናኛው ዘርፍ የውጭ ፊልሞች እና ተከታታይ ድራሞች ሙሉ በሙሉ የተከለከሉ ሲሆን በቴሌቪዥን እና በሬዲዮ ላይ የመንግስት ፕሮፖጋንዳ ብቻ ይተላለፋል። የውጭ ፊልም መመልከት ወይም ማሰራጨት ከባድ ወንጀል ነው። ለምሳሌ በ2022 ሁለት ታዳጊዎች የደቡብ ኮሪያ ድራማ ስላዩ ለ12 ዓመታት የከባድ ጉልበት ቅጣት ተፈርዶባቸዋል። በሌላ ጊዜ አንድ ወጣት የደቡብ ኮሪያ ፊልም ስለተመለከተ በአደባባይ ተገድሏል። ምንም እንኳን ይህ ቢሆንም ሕዝቡ በጎጥ መንገድ የደቡብ ኮሪያ ፊልሞችን በጥቁር ገበያ ያገኛል። ቀደም ሲል በዲቪዲ ሸጡ ነበር አሁን ግን በኤስሲቢ ይተላለፋሉ። መንግስት ይህንን ለመከላከል በዘፈቀድ የኤሌክትሪክ ኃይል ያቋርጣል። እናም ጠባቂዎችን በማሰማራት ቤቶችን ፈትሸው ዲቪዲዎችን ይፈልጋሉ። ሰዎች እነዚህን ፊልሞች በሚስጥር መብራት በማጥፋትና በዝቅተኛ ድምፅ ይመለከታሉ። ይህ ምን ያህል የሰሜን ኮሪያ ህዝብ ከፍተኛ እስር ቤት ውስጥ እንዳለ ያሳየናል። የሶንግ ቡንግ ስርዓትና ሚስጢራዊ ፖሊስ በሰሜን ኮሪያ ህዝቡ በሶንግ ቡንግ የተሰኘ ስርዓት በሶስት መደቦች ይከፈላል። አንደኛ፣ ዋና ኮር ለመንግስት ታማኝ የሆኑት፣ ሁለተኛ፣ ተዋዣዥ ወይም ዌቪንግ ታማኝነታቸውን ከተጠራጠሩ፣ ሶስተኛ፣ ጠላት ወይም ሆስትል የመንግስት ጠላቶች ተብለው የሚቆጠሩ ናቸው። ይህ ስርዓት የሰዎችን መኖሪያ፣ ሥራ፣ ትምህርት፣ ምግብና ሌሎች መብቶችን ይወስናል። ለምሳሌ በፒዮንግ ያንግ የሚኖሩት ኳና መደብ ብቻ የሚገኙ ናቸው። የጠላት መደብ ያሉት ከዚህ ከተማ 50 ኪሎ ሜትር ራዲየስ ውስጥ መግባት አይችሉም። በተጠረጠሩ ሰዎች ላይም ቤተሰቦቻቸው እንኳን ለመንግስት ሰላዮች ሆነው ይሰራሉ። በዚህ ምክንያትም ቤተሰቦች እርስ በርሳቸው አይተማመኑም። የምስጢር ፖሊስ በሁሉም ቦታ ይገኛል። ይህ ፖሊስ ሰዎችን ያለ ዱካ ያጠፋል፣ ያሰቃያል፣ ወደ እስር ቤቶችም ይልካል። ከሰላሳ እስከ አርባ የሚደርሱ የሰሜን ኮሪያ ቤቶችም በቡድን በማድረግ በመንግስት ቁጥጥር ስር እንዲሆኑና ሰዎች እርስ በርስ እንዲሰላለሉ ያስገድዳሉ። ይህ ሥርዓት ሕዝቡን በፍርሃት ውስጥ አስቀምጧል፣ እናም እርስ በርስ እምነት እንዳይኖር አድርጓል። የፖለቲካ እስር ቤቶችና የግዳጅ ጉልበት በሰሜን ኮሪያ ያሉት የፖለቲካ እስር ቤቶች እንደ ገሃነም ናቸው። ከ80 ሺህ እስከ 120 ሺህ ሰዎች በነዚህ ካምፖች ውስጥ ታስረዋል። ስረኞች በቀን ከ16 ሰዓት እስከ 18 ሰዓት በማዕድን ቁፋሮች እና በእርሻዎች ይሰራሉ። በምላሹ በቂ ምግብ አይሰጣቸውም። እናም ብዙዎቹ በረሃብ ይሞታሉ። ወደ 40% የሚጠጉ ስረኞች በረሃብ ምክንያት ህይወታቸውን ያጣሉ። ስረኞች ለመትረፍ ሳር፣ አይጦች፣ እባቦች እና እንደውም ለአሳሞች የሚሆን መኖ ይበላሉ። አንድ ጊዜ አንዲት የሰባት ዓመት ልጅ በመንገድ ላይ ወድቆ የነበረን እህል ስትበላ ጠባቂ በዱላ መቷት ገሏታል። በሌላ ካምፕ ውስጥም አንድ እስረኛ ከእርሻ ውስጥ ድንች ስለሰረቀ ተገድሏል። ከእስር ቤቶች ለማምለጥ መሞከር ሞትን ያስከትላል። አብዛኞቹ ካምፖች በኤሌክትሪክ ሽቦዎች ተከበዋል። የሺን ዶንኪዩክ ጓደኛውም ኤሌክትሪክ ሽቦዎችን ለማምለጥ ሲሞክር ኤሌክትሪክ ይዞት እዛ ሞቷል። ሺን የተረፈው ጓደኛው ስለሞተ በዚህ አጋጣሚ የኤሌክትሪክ ፍሰቱ ስለተቋረጠ ነበር። የተባበሩት መንግስታት ድርጅት እንደገለጸውም የሰሜን ኮሪያ መንግስት በህዝቡ ላይ የሚፈጽመው የሰብዓዊ መብት ጥሰት በዘመናዊ ዓለም ተወዳዳሪ የለውም። ይህ ከናዚ ጀርመን ጋር ተመሳሳይ ነው ብለው መግለጫም ሰጥተዋል። በተጨማሪም የሰሜን ኮሪያ መንግስት ዜጎቹን ወደ ሩሲያ፣ ቻይና እና ሌሎች አገሮች ለግዳጅ ጉልበት ሥራ ይልካል። እነዚህ ሰዎችም እንደ ባህሪዎች ይሰራሉ። ገበያቸውም ለመንግስት ይሄዳል። ለምሳሌ በሩሲያና በዩክሬን ጦርነት ውስጥ የሰሜን ኮሪያ ወታደሮች ከሩሲያ ጎን ሆነው ለመዋጋት ተልከዋል። ይህ ቢሆንም በሰሜን ኮሪያ ውስጥ አንዳንድ ተስፋ ሰጪ ለውጦች እየታዩ ነው። በተለይ በሴቶች የሚመሩት ጃንግ ማዳንግ የሚባሉ የጥቁር ገበያዎች እድገት ነው። ከ1990ዎቹ ረሃብ በኋላ መንግሥት ምግብ መስጠት ሲያቅተው ሕዝቡ ራሱን ለመጠበቅ መንገዶችን ፈለገ። ሴቶች በተለይ ያገቡ ከመንግሥት ሥራ ነፃ ስለሆኑ በእነዚህ ገበያዎች መስራት ጀመሩ። አሁን ላይ በሰሜን ኮሪያ ከ70 ፐርሰንት በላይ የቤተሰብ ገቢ ከሴቶች ይመጣል። እነዚህ ገበያዎች ከምግብ እና ከመድኃኒቶች ጀምሮ እስከ ጎጥ የደቡብ ኮሪያ ፊልሞች በኤስሲቢ መልአክን ጨምሮ ሁሉንም ያቀርባሉ። ጃንግ ማዳንግ በተጨማሪ የመረጃ ማዕከል ሆነዋል። ሰዎች ስለ ውጭው ዓለምና ስለ ነፃነት፣ ስለተሻለ ህይወት ከነዚህ ሴቶች ይማራሉ። ይህ መንግሥትን ፕሮፓጋንዳ እያፈራረሰ ይገኛል። በ2010 ከሰሜን ኮሪያ የተሰደደች ጁ ያንግ እንደተናገረችው የደቡብ ኮሪያ ድራሞች የመንግስትን ውሸት እንድትረዳ ረድቷታል። እሷ ከምታስበው ክፉ አለም ሌላ የህዝብን ነፃነት የሚከበርበት ዓለም መኖሩን እንድትረዳ አድርጓታል። በዚህ መልኩ 81 ፐርሰንት ከሀገር የተሰደዱ የሰሜን ኮሪያ ሰዎች የሌላን ሀገር ፊልሞችና ተከታታይ ድራሞች በማየት ከሀገር መሰደድ እንደወሰኑ ይናገራሉ። እነዚህ ገበያዎች በህዝቡ መካከል እምነትን እያጠናከሩ ነው። ቀደም ሲል መንግሥት ሰዎቹ እርስ በርስ እንዲሰላለሉ ያደርግ ነበር። ነገር ግን አሁን ሰዎች እነዚህን ሕገወጥ እንቅስቃሴዎች አብረው በመስራት እርስ በርስ መተማመን ጀምረዋል። በ2013 ከሰሜን ኮሪያ የተሰደደው ሺሞንሁ እንደተናገረው ከጓደኞች ጋር የውጭ ፊልሞችን ስመለከት እነሱን መተማመን እንደምችል ተረዳው። ይህም አዲስ እምነት በህዝቡ መካከል አንድነትን እየፈጠረ ይገኛል። በተጨማሪ ሙስና በአገሪቱ ውስጥ እየተስፋፋ የመጣ ሲሆን ለምሳሌ ተማሪዎች በትምህርት ቤት ትኩረት እንዲያገኙ ወላጆቻቸው ለመምህራን ጉቦ መስጠት አለባቸው። የመንግሥት ባለሥልጣናት እንኳን በጉቦ ላይ ጥገኛ ናቸው። ይህ ማለት ህዝቡ የመንግሥትን ጥብቅ ህጎች መፍራት እየቀነሰ ነው ምክንያቱም በጉቦ ህገወጥ እንቅስቃሴዎችን መሰራት እንደሚችሉ ተረድተዋልና። በፖሊሲ ዘጠኝ መንግስት የህዝቡን ገንዘብ ለመቆጣጠር የገንዘብ ምንዛሪ ለውጥ ሞክሮ ነበር። ነገር ግን ይህ እርምጃ ተቃውሞ አስከትሎ መንግስት ይቅርታ መጠየቅ ነበረበት። ይህ የሆነው ህዝቡ በጃንግ ማዳንግ ገበይ ዙሪያ ተባብሮ ስለነበር ነው። መንግስት ህዝቡን በዚህ ጉዳይ ላይ መከፋፈል አልቻለም። የሰሜን ኮሪያ አምባገነን አገዛዝ ከ75 ዓመታት በላይ ቆይቷል። ናሚ አገዛዝ ለረጅም ጊዜ እንዲቀጥል ያደረገበት ሶስት ዋና ዋና ምክንያቶች አሉ። አንደኛ፣ ጭካኔ፣ ለትንሽ ስህተቶች እንኳን ሞት ይፈረድባቸዋል። ይህም ህዝቡን በፍርሃት ውስጥ አስቀምጧል። ሁለተኛ፣ የሶንግቡን ስርዓት ህዝቡ በሦስት መደቦች በመክፈል ለመንግሥት ታማኝ የሆኑ ሰዎችን ሲጠቅም ተቃዋሚዎችን ያስገድዳል። ይህም ስርዓት መንግሥትን ሕዝቡ ለእሱ ታማኝ እና ተገዢ እንዲሆኑ የግዴታ እንዲያደርግ አድርጓል። ሶስተኛ፣ ፕሮፖጋንዳ ከልጅነት ጀምሮ ህዝቡ የኪም ቤተሰብን እንደ አምላክ እንዲያመልክ ተደርጎ አምሮ ታጥቧል። ነገር ግን ምንም እንኳን ይህ አስፈሪ አገዛዝ ቢኖርም የኪም ጁንግን ቁጥጥር እየተዳከመ ነው። የጃንግ ማዳንግ ገበያዎች፣ የውጭ ሚዲያዎች መስፋፋትና ሙስና የመንግሥት ቁጥጥር እያዳከሙ ናቸው። ይህ ጸጥ ያለ አብዮት በተለይ በሴቶች የሚመራው ተስፋን ያሳያል። በቀጣዮቹ 10ና 20 ዓመታት ውስጥ በሰሜን ኮሪያ ውስጥ አውንታዊ ዜናዎች ልንሰማ እንችላለን፣ እያልን ለዛሬ የነበረን ዝግጅት ይህንን ይመስል ነበር። አብረውን ስለቆዩ እናመሰግናለን። Yes,